ሰበር በሆነ አሳዛኝ ሆነ መረጃ ተመልሼ መጥቻለሁ። ውድ ቤተሰቦቻችን በጣም የሚያሳዝን ነገር ነው እያየን ያለነው። ይህ የምታዩት እንግዲህ ቅድስት ቤተክርስቲያን ሀገሪቷ መሪ ምን ይሰራል? ማን ሊጠብቅ ነው የተሾመው? የሰው ደም መብሱ አስቀርቶ የስጋ ደሙ ዙፋን የሆነችው ቤተ ክርስቲያን እግዚአብሔር የሚመሰገንባት እግዚአብሔር የማዳን ስራውን የሚሰራባት ቤተ ክርስቲያን ሳትቀር ተመታለች፣ ተቃጥላለች፣ ተተኩሳለች። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ስቆያችሁ? እኔ አለሁ፣ እግዚአብሔር ይመስገን። በያላችሁ ሰላም ክርስቶስ ይብዛላችሁ። የቱንዳችሁ ውድ ቤተሰቦቻችን፣ በድጋሚ ሰበር በሆነ መረጃ ተመልሼ መጥቻለሁ። በጣም የሚያሳዝን በጣም እጅግ የሚያሳዝን ቪዲዮ ነው የማሳያችሁ። አሁን ሁላችሁም ኦርቶዶክሳውያን የሆናችሁ ይህን ቪዲዮ ከምን ጊዜም በላይ ጉልበት እየሰጣችሁ ለሚመለከተው አካል እንድታደርሱልኝ ጠይቃችኋለሁኝ። አሁን ቅድስት ቤተክርስቲያን እየፈረሰች ነው ያለችው። በጣም የሚያሳዝን ነገር ነው። እንዲሁም ሊቃነ ጳጳሳቱ ያስተላልፉት መልእክት አለ፣ ሱንም የምንሰማ ይሆናል። መረጃውን እያየን የራሳችሁን ሀሳብ ኮመንት ላይ እየሰጣችሁ ቀጥታ ወደ ቪዲዮ ወስዳችኋለሁ። የተከታተሉኝ። ኦኬ ኦርቶዶክሳያኔ ቤተ መቅደስ እንደምታዩት እንግዲህ በእንደዚህ አይነት መልኩ ከላይ ዝን ብሎ ፈርሶ ወይም አቅም አንሶት ፈርሶ እንዳይመስላችሁ፣ በመር ከተተኩሶ ተመቶ የቤተ መቅደስ ጣራ በእንደዚህ አይነት መልኩ ወድሟል። እውነት እላቸዋለች በጣም የሚያሳዝን ነገር ነው። እያየን ያለ ነው። ቤተክርስቲያን ላይ ይህ ሁሉ ግፍ፣ ይህ ሁሉ መከራ አሁንም እየቀጠለ ነው ያለው። ኦርቶዶክሳውያን ተናኛ፣ ይህን እያየን እንዴት ዝም እንበል? ምን እናድርግ? ምን በጣም የሚያሳዝን ነገር ነው። የቤተክርስቲያን እንግዲህ እንደዚህ የሆነው በሰሜን ወሎ ወረዳ ራያ ቆቦ ልዩ ቦታው ዋጃ ጥሙጋ በምትባል ቦታ ላይ ነው እንደዚህ የሆነው እየተባለ ነው ያለው። ወደ ቤተሰቦቻችን የመረጃ ለሚመለከተው አካል ሁሉ እንድታደርሱልኝ በእግዚአብሔር ስም ጠይቃችኋለሁኝ። ቤተ ክርስቲያን በእንደዚህ አይነት መልኩ እየፈራረሰች ነው ያለችው። እስከ መቼ ነው ይህ ነገር የሚቀጥለው? እኛ እንጮኻለን እንጮኻለን፣ ነገር ግን መልስ የሚሰጥ የለም። ወጥቶ አንድ መስበር መግለጫ የሚሰጠን እንኳን አባት አተናል እውነት ላችኋለሁኝ። አሁንም የአባቶቻችን ዝምታ እጅግ ዋጋ ያስከፈለ እንደሆነ የሚያሳይ ነገር ነው። አሁንም ገና ትልቅ ዋጋ ያስከፍልናል። እውነት ላችኋለሁኝ። እንግዲህ እንዳያችሁት ይህም ቤተ ክርስቲያን በእንደዚህ አይነት መልኩ አይተናል። በጣም የሚያሳዝን ነገር ነው። ይህም ቤተ ክርስቲያን ማሰራት የምትፈልጉ ኦርቶዶክሳውያን እጅግ ሀብቱ የበዛላቸው ኦርቶዶክሳውያን እንዳላቸው እናውቃለን። ይህን ቤተክርስቲያን ማሰራት የምትፈልጉ ኦርቶዶክሳውያን ስልካችን ኮመንት ላይ አስቀምጡ። ይህ ቪዲዮ የሚያዩት እዛው አካባቢ ያሉ ሰዎች ሊኖሩ ስለሚችሉ ደውላችሁ የአቅማችሁን ሁሉ እንድታደርጉልኝ እኔ በእኔ በኩል ይህን መልእክት ማስተላለፍ ወዳለሁኝ። ስልካችን ኮመንት ላይ አስቀምጡ። ቤተ ክርስቲያን ማሰራት፣ ማገዝ የምትፈልጉ ይህን ቪዲዮ የሚያዩት እዛው አካባቢ ያሉ ምእመናን ስለሚኖሩ እነሱ ይደውሏቸዋል ብዬ አስባለሁ። በስነ ስርዓት ሙሉ ኢንፎርሜሽን ከሰማችሁ በኋላ ቤተ ክርስቲያኑን ለማገዝ የምትፈልጉ እንድታግዙ በዚህ አጋጣሚ ጥሪ ማስተላለፍ ወዳለ ኦርቶዶክሳን። በጣም የሚያሳዝን ነገር ነው እንግዲህ። የሰው ደም መብዙ አስቀርቶ የስጋዋ ደግሞ ዙፋን የሆነችው ቤተ ክርስቲያን እግዚአብሔር የሚመሰገንባት እግዚአብሔር የማዳን ስራውን የሚሰራባት ቤተ ሳትቀር ተመታለች፣ ተቃጥላለች፣ ተተኩሳለች። የሀገሪቷ መሪ ምን ይሰራል? ማሊ ሊጠብቅ ነው የተሾመው? እኛን እኮ ነው የሚያገለግለው በእኛ ላይ እኮ ነው ስልጣኑ። እኛ ተለለን እኮ ቤተ ክርስቲያኗ ተለለች። መንግስት የለም፣ የመንግስት ስልጣን የለም። ቤተ ክርስቲያኗን አጥፍቶ እኖራለሁ ማለት አይቻልም። ቤተክርስቲያኗ፣ ደግሞ አጠፋን እንኳን ይሄ ግራኝም አላጠፋትም። አዎ እና እንግዲህ ያለው ችግር ሁሉንም አጥቶ ኢትዮጵያን የሌላ ድርጅት የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት የሚለው ጠብቶ የሌላ ምን ቋንቋ ልስጠው ለማድረግ የሚሰራ ሴራ ነው። ሲመክሩባት ቆይተው ነበረ። አሁን አመቻቸው። ሰዎችን በደካማ ጎናቸው ገቡባቸው። ይችን ጥንታዊት ቤተ ክርስቲያን ገፍትሮ መጣል ይቻል ይመስል አልሆነ ውስጥ ገቡ። የሁሉ የእነሱ አቅም አይደለም፣ መንግስት ነው። የክልል መንግስት እንላለ የኢትዮጵያ መንግስት ነው እና ይሄ ሁሉ ችግር የአመራር ብክነት ነው። አመራር አለመቻል ነው። እኛ ራሳችንን እንጠብቃለን የሚሰራ ተሆነ መንግስት ስራ ሁሉ ስራ ተሆነ ስልጣኑ ለሰፊው ሕዝብ ያስረክብ። ምንድነው በሃይማኖት ላይ መቀለድ? ለብፁ አባታችን ቃልዮት ያሰማልን፣ በእድሜ በጤና ይጠብቅልን። እውነት እላቸዋለሁኝ እንደዚህ ብፁዓን አባቶቻችን ወጥተው መልስ ሲሰጡ ዝምታቸውን ሲሰብሩ፣ እውነት ላቸዋለኝ በጣም እጅግ ደስተኛ ደስ ይለኛል። እውነት ላቸዋለኝ። ስለዚህ አባቶቻችን እባካችሁ፣ እንደዚህ ያሉ ቤተ ክርስቲያኖች ሲፈራርሱ፣ እንደዚህ ያሉ ገዳማት፣ አድባራት ለችግር ሲፈጠር ዝም ካልን እውነት ላለኝ ዋጋ እንደምንከፍል እርግጠኛ ነኝ። ዋጋ ያስከፍልናል። የምእመናን ሞት፣ ስቃይ፣ እንግልት

ለዘረኞች አሳልፈው ሰጥቷት አይደል ቅድስ ቤተ ክርስቲያኒቱን። ይህ ሹመት እኮ ይህ ነገር እንደሚከሰት ያወቅ ነው የዛሬ ሁለት ዓመት ነበር። እነኛ የሻሸመኔ ሰማታት እንደ ቅጠል ከረገፉ በኋላ በይቅርታ ወደ ቅድስ ቤተ ክርስቲያን ሲመለሱ ነበረ። ይህ ሹመት ይህንን ቦታ ደግሞ እንደሚቆጣጠሩት በዘረኞች እንደሚሞላ ያወቅ ነው የዛሬ ሁለት ዓመት ነበር። ይህ ነው የሻሸመኔ ሰማታት ሁለታቸው። ይህ ነው የያቤሎ ማርያም ሰማታት ሁለታቸው። ይህ ነው የሁለት የቅዱስ ዮሐንስ ሰማታት ሁለታቸው። እኛ አባቶች ሁለታቸው ነው ሽንት ቤት ውስጥ ቆም መቁጠሪያቸውን አስቀምጠው በወንድ ላይ አስደፍሯቸው እንደነበረ ሁላችንም የምናስታውሰው ነገር ነው። አባቶች ካሁን በኋላ በቅድስት ቤተክርስቲያን ላይ ለሚደርሰው ፈተና በሙሉ ተጠያቂ እናንተ ናችሁ፣ ሌላ ማንም አይደለም። ቅድስት ቤተክርስቲያን ሳንፈራ ሳናጎበድር እንድናገለግልሽ እንድናከብርሽ ፈጣሪሽ አምላክሽ ኢየሱስ ክርስቶስ ይርዳል። ኦኬ ይህ ወንድማችንን ሳላደንቅ አላልፍም። ይህ ወንድማችን ለቅድስት ለቅድስት ቤተክርስቲያን ከእውነቱ ቆሙ እየታገለ ያለ ወንድማችን ነው። እንደምታዩት ገና ወጣት ነው፣ ልጅ ነው። በዚህ ዕድሜው ብዙ ነገር ይጠበቅበታል። ነገር ግን ሃይማኖትን አስቀድሞ ለቅድስት ቤተክርስቲያን እየታገለ ያለ ወንድማችን ነው። እግዚአብሔር ያክብርልን ፍጻሜን ያሳምርልን ማለት ወዳለሁ። እውነት በጣም የምወደው ልጅ ነው። ገዳማውያንን መግደል የሚያስገኘው ትርፍ የለም ሲሉም ብፁዕ አቡነ ሄኖክ ተናገሩም ብፁዕነታቸው ይህን ያሉት በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም በነኮሳት ላይ በደረሰው የግፍ ግድያ አስመልክተው በሰጡት የሐዘን መግለጫ ነው። የደቡብና ምዕራብ አፍሪካ ሀገረ ስብከት ሊቀጳጳስ የሆኑት ብፁህ አቡነ ሄኖክ ድርጊቱ በቤተ ክርስቲያን በክርስትና ላይ ያለውን የተሳሳተ አመለካከት ከማሳየቱ በላይ ራሳቸውን ካለም ለይተው በበዓታቸው ተወስነው ያሉ መነኮሳት በግፍ መግደልና ትርፍ የሌለው ልብ የሚሰብር አሳዛኝ ድርጊት ነው ሲሉም ገልጸዋል። እንደሰማችሁት ብፁ አባታችን ብፁ አቡነ ሄኖክ የዘንድሮን የዝቋላ አባቶቻችንን የግፍ ግድያ ወጥተው አውግዘዋል። በጽሑፉም ቢሆን ፖስት አድርገዋል። ከሌሎቹ አባቶች አባታችን ብፁ አቡነ ሄኖክ ድምጻቸውን አሰምተዋል። እግዚአብሔር አክብርልን ማለት ወዳለሁኝ ወደ ወንድማችን አክሊል ልወስዳችኋለሁኝ፣ ተከታተሉ። አረግጠን የምንናገረው መይታችን ባናመልካትም በእውነት እንዳልኳችሁ ነው። ያመለካችኋትን አበሉ እናንተ አላችኋል አላችሁ ምን ታመጣለህ? እኛ እናምልካት እንጂ አንድ ወጠጤ ወይም አንድ ጎረምሳ ተነስቶ

እንደ ማናመልካት እርግጠኞች ነን። እና ይህ ሲጀመር መልስ እንኳን አያስፈልገውም፣ መልስ እንኳን አያስፈልገውም። ለማንኛውም ሺ ጊዜ እንደዛ ብትል ለእመቤታችን ያለው ክብር ግን ሊቀንስ አይችልም። አለቀ። ከእርሷ ጋር በክብር የሚገዳደር አብረህ ልታቆም የምትችለው ካለ ከፍጥረት አንድ አሳየን። ከመላእክትም አሳየን፣ ከሰዎችም አሳየን። ማሳየት ይችላል። ከመቤታችን ጋር ካለ አሳየን። በክብር ከእርሷ ጋር እስቲ ይቀራረባል የምትለውን ስ ያሳይሉ። ኮመንት ሳበራ ደ ስ እናያቸዋለን። ፕሮቴስታንት ወንድመቶቼ በእርግጠኛ እኔ ጋር የሚመጡት ችግሩ ፕሮቴስታንት ወንድመቶች ይህ ሲሳደቡ የሚውሉም በሀሰት ሲከሱ የሚሉ ምናምን እንደነሱ አይነት አይደሉም። እነሱም ይመጣሉ በእርግጥ ግን እነሱ ድምጻቸውን አያሰሙም። እኔ ጋር የሚመጡት በጣም ልባ የሚሆኑ ፕሮቴስታንቶች ናቸው፣ ብዙ ጊዜ እስካየሁት ማለት ነው። የእግዚአብሔርን ቃል የሚሰጠ ከሆነ በቃ ገብተው ተማምረው ምናምን ደሱላቸው ተሳስበ ይደጋ አለቀ። ጥሩ ነው። እነሱ በክብር ከእመቤታችን ጋር እኩል የሆነ አለ ብሎ የሚያስቡ አይመስለኝ ካለ ግን ችግር የለ የሚነግሩንና ከዚህ ከዚህ አንጻር ብለን ደግሞ እንሄድበታለን። እያንዳንዳችሁ ኦርቶዶክስ ናችሁ ብትሞቱ ምርጫ ሰው ከሆናችሁ ኦርቶዶክስ ሁናችሁ ሙቱ። ብዙ ኦርቶዶክስ አማኞች አሉ፣ ግን እውነተኛውን ኦርቶዶክስ ካወቃችሁት ነው። ኢየሱስን የሚያመልከውን ኦርቶዶክስ ተከተሉ። የቤተ ክርስቲያናችን ከጉልላቱ እስከ ጽናጽኑ እስከ ከበሮ እኳ ኢየሱስን የሚያመላክት ነው። የከበሮው ዙሪያውን መጠምጠም በአንድ በኩል ትልቅ፣ በአንድ በኩል ትንሽ ነው መሰራት ምን ያህል እንዳሰቃዩት እስከ ቅርሃኔው እስከሚደርስ የገረፉት ጅራፍ ግርፋት ነው ከበሮ ላይ ያለ ያን ሳታምን ጴንቴዎስ ደግን ቦጭ ቦጭ ቦጭ ቦጭ ተው። ያሬዳዊ ዜማ የሚባላለ ቅዱስ ዕቃ የሚባላለ ዳዊት እንደጻፈው በበገና በጸናጽል ነው ያለ እንጂ በኪቦርድ አነቃን፣ ቃለ ወላይታ ስታይል ኢየሱስ የሚባል ነገር አይሰራ። አና አሮ ላይክ ቀልቤ ሁሉ ነው የሚገፈፈው። ይሄን ንቂጡን እያወዛወዘ የሚዘፍን ጴንቴሳይ በጣም ያበሳጨኝ። ምንም ቀልብ የላችሁም። ስለዚህ ማንኛውም ሰው ኦርቶዶክስ ነው ቢሞት ጥሩ ነው። ምክንያቱም ጽድቅ ቢኖርም ባይኖርም እግዚአብሔር ማመን ባለማመን የሚመጣ ነገር ባታምነው ትጎዳል። ማመን ነው የሚቻለው። እግዚአብሔር አለ ብለን ብናምን ካለ እዚያ ላይ ሀገር እንጸድቃለን እንጂ አንኮንን። እኔ የፓስካል ሎ ነው የምከተለው። ዳክተር ፓስካል ምንድነው ያለው? አረ ወገን፣ አዲስ ጉድ መጣ። ኡስታዝ ወለተሃና ትንቢተ ኢሳያስ ምዕራፍ 9 ቁጥር 6 ላይ ያለውን ትንቢተ ቃል ለመሐመድ ነው እያለ እያስተማረ ነው። እንግዲህ አለማወቅ አንዳንድ ጊዜ ምን ያደርጋል? ደፋር ያደርጋል። እኔ እንደሷ ያ ድፍረት ቢኖረኝ እ ሸጥ ነበር አደባባይ ላይ እየወጣኝና ተመልክተን መለስ በነቢያት ትምህርት ዘንድ ህፃን ተብሎ የተገለጸ አንድ አካል አለ። ህፃን የተባሉበት ምክንያት ለምንድነው? ነቢ ሰለላሁ ዐለይሂ ወሰለም ከሁሉም ነቢይ በኋላ መጨረሻ ስለመጡ ነው። የነቢያት አስተምህሮ ሁሉ በእርሱ ጫንቃ ላይ የተደረገበት የመጨረሻው ዘመን ነቢይ አለቅነት ሁሉ በጫንቃው ላይ የተደረገለት የተወለደው ያ ህፃን የተባለው በነቢያት አንደበት ለዘመኑ ፍፃሜ የሌለው ለመንግስቱ ስፋት የሌለው የተባለው ብቻ ነው ነብይ እርሳቸው ናቸው ለመንግስቱ ስፋት የለውም የተባለው የዓለምን ህዝብ ይበቃል እንግዲህ ወደ አሳቢ ከመግባት በፊት አራት ጥያቄ ጠይቃለሁኝ አንደኛ በእስልምና አስተምህሮ ኢሳያስ የሚባል ነብይና ኢሳያስ ደግሞ የሚባል መጽሐፍ ወርዷል እንዴ ከአራቱ መጽሐፍ የነዚህ ቶራ ዘቡር እንጂል ቁርአን ከሚባሉት ውጭ ወርዷል እንዴ ኢሳያስ የሚባል መጽሐፍ ካልወረደ ኬታ ምትእዛ ውስጥ ተጠቅሳለ አንደኛ ሁለተኛ ደግሞ በቁርአን ውስጥ መሐመድ ይሄ ጥቅስ ለኔ ነው ብሎ ተናግሯል እንዴ ካልተናገረ ኬት አመጣው ሶስተኛ ጥቅሱ ላምብላችሁና ጥያቄ እንቀጥላለሁኝ እንደዚህ ላል ጥቅሱ ህፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል ስሙም ድንቅ ስሙን ይሁት ድንቅ መካር ሀያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል አለ ወደ ጥቅሱን መለሳለሁ ጥያቄ ሊቀጥላሁን ጥያቄ ምንድነው አንዱ መሐመድ የዘላለም አባት ነው ወይ እንዴ? መሐመድ የዘላለም አባት ነበር እንዴ? ሱራ 33 ቁጥር አርባ ላይ ምን ይላል መሐመድ ከወንዶቻቹ የአንድም ሰው አባት አይደለም ይላል። አይደለ የአንድም ሰው አባት አይደለም ካለ ይሄ ኡስታዝ ተብየው ከየት አምጥቶ ነው መሐመድ የዘላለም አባት ያደረገው? ደግሞ ያን ጊዜ አባት አይደለም የዘላለም አባት ይላል። እንግዲህ መጽሐፍ አለ የዘላለም አባት ይላል። ሁለተኛ ደግሞ በእስልምና ሰላምን የሚሰጠው ማን ነው ሰላም በእሱ ላይ ይውረድ ነው የምትሉት፣ ወይስ መሐመድ የመሐመድ ነው ለእናንተ ሰላምን የሚሰጣችሁ? እዚህ መጽሐፍ ላይ የሰላም አባት ይለዋል። ለሙከር ቁጥር ሰባት ብተነቡት ሰላሙ የዘላለማዊ ሰላም ነው የሚሰጠው ይላል። ስለዚህ ይህን ትመለሱልኝ። ሌላው ደግሞ ምንድን ነው መሐመድ አምላክ ነው ወይስ ነብይ ነው? በእናንተ አስተምሩ። እዚህ ላይ ያል ሀያል አምላክ ይላል መጽሐፉ። ስለዚህ መሐመድ አያል አምላክ ነው ለእናንተ መልሱ። ለነጣዋለሁ ሳጠቃልለው እንግዲህ እስልምና በዚህ ልጅ አስተምህሮ መሰረት መሐመድን እያመለከ ነው ማለት ነው። ስለዚህ የመሐመድ ፍጡራኖች እንደምናችሁ በወስታታችሁ መሰረት ሰላም ናችሁ። ዛሬ ላይቭ እንገባበታለን ላይ ተገኙልኝ። እንግዲህ ከእማወይ ጋር ነው የምገኘው። እኚን እማሆይ መቼም ሁላችሁም ታውቋቸዋላችሁ። ከሙታን ሳማር ቅዱስ ሚካኤል አንድነት ገዳም ነው የመጡት እማሆይ። ደግምሜ ስላገኘሁት ደስ ብሎኛል። በጣም ደስ ብሎኛል። እኛ መጀመሪያ ላይ እናቶች በአት የለንም ነበር። በአት ሰርታችሁልናል፣ ርቦናል ስንል ጉርሳችሁናል፣ ታርዘናል ስንል አለብሳችሁናል፣ እንዲሁም ደግሞ የንጽህና መጠበቂያ ስንላችሁ ደግሞ ገዝታችሁልናል፣ መጸዳጃ ቤት ስንል አሁንም ሰርታችሁልናል። አጠቃላይ የእናቶች መሰረታዊ ፍላጎቶች ተሟልተውልናል። የአባቶች ግን ገና ምንም የተሰራ ነገር የለም። አሁንም ደግሞ ለአባቶች ደግሞ ደርሳችሁ ደግሞ እንደኛ የጠየቋችሁትን ነገር እንተሟሉላቸው እን እንግዲህ ለተደረገው ነገር እስካሁን ስላደረጋችሁት ነገር በእውነቱ እግዚአብሔር አምላክ ቅዱስ ሚካኤል የእኛን የልቦና መሻት እንደፈጽማችሁ የእናንተን የሚፈጽምላቸው እውነት እኔ አንድ በት የለኝም፣ እንጂ ያው ምስጋናው ላቅ ያለ ምስጋና ነበር። ልባዊ የሆነ ምስጋና ኔ በአክብሮት እንዲደርስልኝ ወዳለው እንግዲህ ላሉት ነገሮች ደግሞ እስካሁን ተዘርግቶ የነበረ እጃችሁ እንዳይሰበሰብ አሁንም ደግሞ የጀመራችሁትን ፕሮጀክታችሁ ወይም የጀመራችሁትን መልካም በጎ አድራጎታችሁ ከኛ እንዳይለይ ህዝበ ክርስቲያን መቼም እኔ ጠይቃናችሁ አታደርጉም ብያላስም። የኦርቶዶክስ ልጆች አደራ አደራ አደራ በቅዱስ ሚካኤል ስም እንግዲህ የእናቶችን በዓት ጨረስን። አሁን የቀረን የአባቶች በዓት ነው። በሰራነው ስራ ደስተኛ እንደምትሆን ተስፋ እናደርጋለን። አሁን ደግሞ አባቶችን ከዚህ ባት እንድታወጡልን በቅዱስ ሚካኤል ስም እንጠይቃለን። ቀን ጻዩ ማታ ደግሞ ቁሩና ብርዱን አልቻሉትም። የእናቶችን ባት እንደጨረስን እናንተ በዚህ እንድታግዙን